ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናቸው? ውድ ዩቱበሮች ሁላችሁም ማለት ነው። አሁን ሁላችሁንም የሚመለከት ነገር ነው ይዘን የመጣ ነው እና እቺ የምታዩት እህታችን አሟት ነው እና ስለ ህመሟ ስለ ሁሉም ነገር እርዳታ ትፈልጋለች እና መታከም ትፈልጋለች። ስለዚህ እርዳታ ስለምትፈልግ የእናንተን እርዳታችሁን ትፈልጋለች እና አብራርታ ሁሉን ነገር እሷ ታወራችኋለች። ሁላችሁም እጃችሁን እንዲዘረጉላት የሀገሯን ልጆች ወይ ውድ ኢትዮጵያውያን ሁላችሁንም ትማጸናለች ማለት ነው። እና ትንንሽ ዩቱበሮች ስለሆን ሳይሆን እሷን እኛ ዩቱቡን የእኛን ሳይሆን ማየት ያለባችሁ የእሷን ችግር አይታችሁ፣ ያው የባንክ እንትንም አካውንትም አላት እናስገባለን። መጨረሻ ላይ ስልክ ቁጥር አላት እናስገባለን። እና እሷን እንትን እንድትሏት እንድትረዷት፣ ሁላችሁም የሀገሬ ልጆች ሁላችሁም ኢትዮጵያውያን፣ ሙስሊም ክርስቲያን ሳትለዩ ሁላችሁም ማለት ነው ያው እንደምትዩት ወጣት ናት፣ ግን ወገቧን ይዟታል። እንደፈለገች ሰርታ መኖር ማችል ነች። እኔ አሁን ያየዋት አይቻት አላቅም፣ ግን ሳያት ፊቷ ደህና ነው የምትመስለው፣ ግን ብታዩት ማለት ቆም ስትል መቆም እንደኛ አትችልም። ጎኗ ላይ ማየት በኋላ ላይ ታሳያችኋለች፣ ሁሉ ነገር ታሳያችኋለች። እንግዲህ ከሷ ያው ጮህ ብለሽ አንቺም ንገሪያቸው ሳትፈሪ፣ ጮህ በይና ንገሪያቸው። የኢትዮጵያ ህዝብ ሩህሩህ ነው ብዙ ነገር ሊረዳሽ ይችላል። ብዙዎቹ የሚረዱት ያው በመናገር ነው። ተደብቆ የኖረ እንትን አይልም፣ ገብቶሻል፣ መረዳት አይችልም። ሚዲያ ላይ የወጣ ግን እግዚአብሔር በእግዚአብሔር በሙስሊሙም በክርስቲያኑ ሁሉም እምነት ስላለው ሁላችንም ላይ ነግበኔ ስለሆነ ይሄ ነገር ለሁላችንም መድረስ ያለ ነገር ስለሆነ አይታወቅም። ዛሬ ጤነኛ ብትሆኝ ነገጣት ወርቀች ሌላ ነው የምትገኙ አይደል? ስለዚህ እህታችን እንድትረዷት እማጸናለሁ፣ እኔ በበኩሌ ማለት ነው። እና አሁን ታወራለች። ስለ ህመማ ሁሉንም ታወራለች። ጮህ ብለሽ ሰላም ባያቸው እና አውሪ። ማውራት ገባ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ሰላም ናችሁ? ስራ፣ ጤንነት? እኔ ደህና ነኝ። ያው ከታመምኩ እንግዲህ ብዙ አመቴ። መቼም በሀኪም ላይ አልሐምዱሊላህ፣ መቼም እንዲሁ እያልኩኝ አለሁ። አልሐምዱሊላህ በላይ ያው ወገብም ታስሮ ውሃም ገድቻ ገጣ፣ ያው በጎኔም ፈሳሽ አለ። ብቻ አልሐምዱሊላህ መቼም እንግዲህ ትተባበሩ ብዬ ነው። አሁን አንቺ ስንት አመት ሆነሽ? እንግዲህ ወደ ሶስት አመት ሀያ ሶስት አመት ቆይተዋል ማለት ነው። ልጅ ናት ትልቅ ሰው አይደለችም። ሀያ ሶስት አመት በደዌ የተመታ ነው ያለችው ማለት ነው። ጎኔ ፈሳሽ ነው። ዞሮ ዞሮ ጎን ማሳየት ከቻልነ ብታሳይ ደስ ይለኛል። አይ እዚ ዘርበሽ ህመም ስለሆነ ይኸው ጎና የ ይህ ይኸው ያበጠው ማለት ነው። ውድ ጓደኞቼ ፈሳሹ በዚህ ነው የሚፈሳው። ይህ ጉብጥ ብሏል። ሀያ ሶስት አመት ነው እንዲ እስኪ ቆም በይና ሳያቸው መቆም አለመቸርሽን እንግዲህ አቋቋሟ ይሄን ይመስላል እንደምታዩት ይኸው ቆማ ማለት መቆም አትችልም ብዙ ማለት ነው። ወገቧን ጨርቅ አስራ ነው ፈሳሽ አለው ጉርብት ነው ብላለኝ። ብዙ ምረዱ ያላችሁ አይ ለዝም ብላችሁ እንዲያገኝ የምታጠፋው አላችሁ ብዙ ማርያምን ብዙ ነገር የምናጠፋ ብዙዎች ነን እና በተለይ አረብ ሀገር ላይ በውጭ ዓለም ያላችሁ አውሮፓ፣ ብዙ ሀገር ያላችሁ ብር ዝም ብላችሁ የምናጠፋው ብዙ ዝም ብለን ነው። እቺን ምስኪን ግን በነቆጨ ባይሁን ይችን ምስኪን ግን ብንረዳበት። ሀያ ሶስት አመት በደዌ የተመታ ነው ያለችው። ፈሳሽ ወገቧ ላይ ይፈሳል። እንደገና ወገቧን አስሯታል። መቆም እንደዚህ መራመድ እንደልቧችልም እና ከፈጣሪም ታገኙቷላችሁ። ማለት ማየት ያለባችሁ ብሩ መውጣቱን አይደለም። በውሸት ምናምን አይደለም። ይሄ እውነት ነው። ይሄ ዋሽተን እኛ እሷን አቅርበናት ምናምን እሷን ፈልግ አይደለም። የሰው ፊት እሳት ነው። ማንም ቢሆን እንደዚህ ቀርቦ አይዋሽም። ነው። እኔ ገና እኮ ጀማሪ ቱበር ነኝ፣ ብያልኩት ቢሆንም እስኪ አዎ ያኔ ነው። እንግዲህ ያላችሁን አምስት አስር ይችን አንድ ብር ቢሆን በአሁን ሰ ማለት ለእሷ ማለት ሀምሳ ሎሚ ለአንድ ሰው ሸክሙ ነው፣ ለሀምሳ ሰው ግን በጣም ጌጡ ነው ይባላል። እና እንደምንም ብላችሁ በቃ ያላችሁን ትንሽ ትንሽ ብታስገቡላት። አሁን እንትኗን ትናገራለች እስከምጪውን እንትኑን ስልክ ቁጥርሽን ይሄን ስልክ ቁጥሯ 09 00 23 34 13 ነው። ስልክ ቁጥሯ 09 00 ይሄ ነው። ስልክ ቁጥሯ ማነው ስምሽ? ፋጡማ መሐመድ አሊ ትባላለች። በዚህ ቁጥር ደውላችሁ እሷንም ማጽናናትም አይዞች ማለትም በርቺ ማለትም አንድ ነገር ነውና፣ ግን እጃችሁንም ዘርጉላት ሁላችሁም ማለት ነው እህት ወንድሞቼ የሀገሬ ልጆች ውድ ኢትዮጵያውያን ሁላችሁም ማለት ነው። እና እንደምታዩት ልጅ ናት፣ ግን ሀያ ሶስት አመት በደዌ የተመታ ነው ያለችው። ሀያ ሶስት አመት አይደለም ሶስት አመት ከባድ ነው፣ እንኳን ሀያ ሶስት አመት ወገብ ተይዞ ማለት ነው። እንደ ጓደኞቿ አሮጣ ሰርታ መደር ትፈልጋለች፣ ግን ደግሞ እንደዛ ማድረግ አልቻለችም። ያው ፈተና የሚመጣው ከእግዚአብሔር ነው። ያኔ ፈተና ደግሞ የሚወደውን ነው የሚሰጠው ይባላል። ለበጎ ነው ያው ግን ደግሞ ሰውናትና መቋቋም አትችልም። ስለዚህ እርዳታ ያስፈልጋታል። እና እንድረዷት ሁላችሁም እንማጸናለን። እኔ በበኩሌ ማህመድም እንደዚሁ ሁላችሁም ማለት ነው። አካውንቷን ቆይ፣ የአካውንቷን ደግሞ ልንገራችሁ። እሷ ናት ሌላ በእኛ እንዳይመስላችሁ ማለት ነው። ይሄ እሷ ነው አንድ ሺ አይ ችግር የለውም። ይሄ እዚህ ጋ ነው 128 43 46 65 ይሄኛው ምንድነው 63 8 መሰለኝ ብቻ አዩት ይሄ ወይ ታየለ ይሄ እንትኗ ነው የሂሳብ ቁጥሯ አሎ ማለት ነው። ንግድ ባንክ ነው አይደል? ንግድ ባንክ ነው። የኢትዮጵያ ንግድ ባንክ ነው። እንትኑ ይሄ ነው እንግዲህ የአካውንት ቁጥሯ። ስሟ ደግሞ ይኸው ከላይ መርሳ ነው የሚለው ይሄው ሰሙሽ ግን ሌላ ነው። እዚጋ መሰለኝ ማን ነው በዚህ ነው የሚያስገቡት። አረጉ ብርሃኑ ነው የሚለው እዚህ ላይ ማለት ነው። አረጉ ብርሃኑ ብላችሁ ነው የምታስገቡት። ከታች ምንድ ነው የአያት ስም ገደፋው። አረጉ ብርሃኑ ገደፋው ብላችሁ ያው ፋጡማ የመጠሪያዋ ነው። ይሄኛው ግን የቡኳ የሚለው አረጉ ብርሃኑ ገደፋው ነው የሚለው እዚጋ ማለት ነው። ያው ስራ ማን ነው አድራሻ መርሳ ነው 03 ቀበሌ ይላል። ቁጥሯም 0953 898952 የሚል ያንቺ ነው አይደል? ይሄም እዚህ ላይ የተጻፈው የማን ነው? ይሄኛውስ የማን ነው ቡኩ ላይ ያለው ቁጥር? የልጅሽ ከሆነ ሊሆን ይችላል። እንግዲህ በዚህም ደውሎ ሊያገኙ ይችላሉ። ያን በዛኛው ያንቺን ደግሞ እንጽፈዋል፣ ከላይ እንጽፈዋል። ቆይ ከላይ አስገባዋለሁ፣ ችግር የለም። ያው ቁጥሯ እዚህ ላይ ግን፣ አካውንቷ ማስገባት የምትችሉት አረጉ ብርሃኑ ገደፋው ብላችሁ ነው። እዚህ ጋር ደግሞ ያው እንግዲህ 128 436 635 ነው፣ ይሁን ስምንት ይሁን ነው እስኪ እናንተ ይሁን፣ ስለማንኛውም በደንብ ነው የቀረጽኩት። ይሄው ይሄ ነው እንትኗ አካውንቷ ይሄን ይመስላል። እና ውድ አገሬ ልጆች ይው አካውንቷ ሌላ እንዳይመስላችሁ አረጉ ስላችሁ ያው ሰው እሷው ናት። ይው በደንብ ታያቸው ቀጥበይ ቀናበይ ያሻን እዚህ ጋር ያለው ፎቶች ጋር እንዲመሳሰልቻት እዚ ጋም እሷው ናት እና እሷም ይው እሷንም ይው ሌላ ሰው እንዳይመስላችሁ ማለት ነው። እና ውድ ሀገሬ ልጆች ሁላችሁም ማለት ነው ይሄ ነገር ነግበኔ ስለሆነ ሁላችንም ቢደርስብን ብላችሁ ያው ሁላችሁም ብትረዷት ደስ ይለኛል። እኛ እንግዲህ ያው ትንንሽ ዩቱበሮች ነን፣ ግን ያው በአቅማችን እንግዲህ ትልልቅ ዩቱበሮች ጋር እንዲደርስ ነው። እግዚአብሔር ሁላችንንም ከእንደዚህ አይነት ደዌ ሁላችንንም ሰላም እንዲያደርገን፣ ሁላችንም እንዳይደርስብን፣ እሷንም ፈውሷት ቆማ ሄዳ ወገቧ የሚፈሰውም ማለት ከታከመችው በደንብ ሊሄድ ይችላል እና ያኒ በቃ አፎይ ብላ የምትኖርበት ጊዜ ቢሆን ለኛም ደስታችን ነው። በዚህ የተነሳ እኛም ያኒ ምክንያት ብንሆን ለኛም ደስታ ነው እና እና አህቶ ወንድሞቼ ሁላችሁም እንግዲህ ያው እኛ ይሄን ስንል እንግዲህ አንዳንድ ሰዎች ውሸት ሊመስል ይችላል ብዙ ሰዎች በስልኳ ደውላችሁ አናግሯት ማለት ነው። አሁን ስልክ እንጽፋለን እዚህ ላይ እሷም እንደተናገረችው ደግመሽ ሁለተኛ መናገር ትችያለሽ። በጮህ በይና ንገሪ ስልክ ቁጥርሽ። ስልክ ቁጥሬ ዜሮ ዘጠኝ ዜሮ ዜሮ ሀያ አይዞሽ፣ አለንልሽ በሏት። አንገቷን እንደ ደፋይ መቅረት የለባትም አንገቷን ቀና አድርጉላት ትላለው። ውድ እህታችሁ ማሂ ነኝ። በተረፈ ውዳችሁ አለው ላይክ፣ ሼር፣ ሰብስክራይብ አድርጉ ሁላችሁም ማለት ነው። ሼር ብታረጉት ይሄን ደስ ይለኛል ብትረዷትም ደስ ይለኛል ማለት ነው። ሼር እያረጋችሁ ሁላችሁም ማለት ነው። ማለት ለመጥፎ ነገር ሼር ይሁን መጥፎን ነገር ይሆን አላሌል መጥፎን ነገር ሼር ከማድረግ ጥሩን ነገር ሼር ብታደርጉ ጥሩ ነው ላለሁ ስለዚህ ሁላችሁም ይሄ ለበጎ ነው። ለሁላችንም ደግሞ ይሄ ፈተና ይደርሳል ብላችሁ ፈርታችሁ ሁላችሁ ማለት ነው ወደ እግዚአብሔር ማድረሻ ለእናንተ ብዙ መጥፎ ነገር ሰርታችሁ ሊሆን ይችላል፣ ሰርተን ሊሆን ይችላል። ይሄ ግን ደግሞ ማደሻችሁ ሊሆን ስለሚችል ስለዚህ ተባበሯ፣ ትላለሁኝ ውድ ሀገሬ ልጆች ሁላችሁ ማለት ነው፣ ሙስሊም ክርስቲያን ሳትለዩ እጃቸውን ዘርጉላት። አንድ ብር አንድ ብር ራሱ ብትጠራቀም ከዛው ከኢትዮጵያ ሁሉ ህዝብ ያኔ ለእሷ ብዙ ነው ማለት ነው። ስለዚህ ሁላችሁም አለንልሽ በሏት። ሼር፣ ላይክ፣ ሰብስክራይብ አድርጉ፣ ሁላችሁም ማለት ነው። እናመሰግናለን።